አሰላሙ ዓለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የሱፈርኒቸር ቤተሰቦች እነሆ እንግዲህ ዛሬ ደግሞ ችን ጽድት ፍክት ያለች ኮርነር ቡፌ ይዤላችሁ መጥቻለሁ። በጣም የምታምር ቡፌ ናት። እንግዲህ እንደምትመለከቱት ነጭ በወርቃማ ነው የተቀባችሁ። ቁቧም እንግዲህ ስትታይ እንደዚህ ትንሽ ትመስላለች፣ ብዙ እቃ ትይዝ ነው የሚመስለው ኮርነር ቡፌ ናት። ቆይ ደግሞ ከፋፍች ላሳች ደግሞ ማነው ምን ያክል ብዙ ነገር ማዘን እንደምትችል በደንብ አድርጌ አሳያችኋለሁ ማለት ነው። እስከ መጨረሻ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ነው ያልኩ። ቪዲዮውን ላይክ በማድረግ ጀምሩት እና ተመልከቱ። እንግዲህ አሁን እንደምትመለከቱት እዚች ጋር ሁለት በር አላት። አሁን እንግዲህ እንደምትመለከቱ ጽድ ጽድ ያለ በር እንደምትመለከቱ ሰፊ ነው ማለት ነው። እንዳያችሁት ነው፣ ይሄ ብርጭቆ ምናምን ማስቀመጫ ነው። እዚህ ጋር መሳቢያ አለ፣ ለየት ያለ መሳቢያ እንዲህ የሚከፈት መሳቢያ ነው አላት። እንግዲህ መሳቢያው እራሱ በስታይል ነው የተሰራቸው እንደምትመለከቱት፣ ያው መጎት መጎት ት ሳይሆን በዚህ ነው የምትሰጋው፣ በዚህ ትከፈታለች ማለት ነው እንዳያችሁ ማለት ነው። እዚች ጋር ምን እዚህ ከስር በር አላት። እንግዲህ ያው ብዙ የማይታዩ እቃዎችን ከስር ማስቀመጫ ማለት ነው። እና ሲቀጥል እዚች ጋር መሳቢያ አለው። እዚህ ጋር እንደምትመለከቱት ወደ ጎን የሚወጣው መሳቢያ ቦዲ በግራም እንደዚሁ ይሄን ይመስላል። እንግዲህ እንዳያችሁት ከላይ ብቻ አይደለም በነገራችን ላይ ከስርም አለው መሳቢያ ማለት ነው። እቻት እዚች ጋም መጥን ያለች ማለት ነው። እዚች ጋም እንደዚሁ ከዛ ይሄ ሲጨመርበት እንግዲህ እንደምትመለከቱት ከዚህ ሲጨመርበት በጣም ብዙ ቃማ ዝቻማ ነው አለ ይሄም ለ እህ እዚህ ጋርም ይሄም አለ። ይሄ ደግሞ ደረጃም አለ። እዚህ ጋር መክፋ አለ። እንደምታዩት ብርጭቆ ምናምን ምናምን መደደሪያ ያለው እንግዲህ ብዙ ነገር ማዝ ይችላል ይሄ ራሱ ማለት ነው። ያው እንደሚታየው ብዙ እቃ ሰጠራ ማለት ነው። እና ይሄን ይመስላል እንግዲህ እችን ጽድት ተለጭቃ እና እችን ትመስላለች። እንግዲህ ለዛሬ ይዤላችሁ የቀረብኩት ቃችን ይመስላል። እነዚህ ጽድት ፈከት ያሉ እንደነዚህ በጣም የሚያምሩ እቃዎች ማዘዝ ከፈለጋችሁ ወደ የሱፍ ፈርኒቸር ጎራ በሉ እያልኩኝ እና እቺ ለዛሬ ይዤላችሁ የቀረብኩት እችን ትመስላለች። እንግዲህ ቁምሳጥን፣ አልጋ፣ ቡፌ እና ሶፋ የተለያዩ የፈርኒቸር እቃዎችን እየሰራን እንገኛለን፣ እንደምታውቁት እና ይህን ይመስላል እንግዲህ። ሰብስክራይበሮች፣ ላይክ እና ሼር በማድረግ አብሮነታችሁን አሳዩ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁን እላለሁ። እንግዲህ ለዛሬ ይዤላችሁ የቀረብኩት እቺን ትመስላለች። ተመሰለች። እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አሌይኩም ወራህመቱላሂ ወበረካቱ።